ሰላም በያላችሁበት ሁሉ የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምሯል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያ በሰብል ልማት ዘርፍ ሴቶችና ወጣቶችን ተጠቃሚነት ለማረጋገጥ እየሰራ መሆኑን የሰሜን ጎንደር ዞን ግብርና መምሪያ አስታወቀ። ከተለያዩ ፕሮጀክቶች ጋር በመተባበርም በተለይ በአፈር ለምነት ማሻሻልና የተፋሰስ ልማት ስራዎች መከናወናቸውም ተገልጿል። መምሪያው በ201718 ዓ ም የሰብል ልማት የንቅናቄ መድረክ በድባርቅ ከተማ አካሂዷል።

በግብርናው ዘርፍ የሴቶችና ወጣቶችን ተጠቃሚነት ለማረጋገጥ በሰብል ልማት ዘርፍ በተለይ በአትክልትና ፍራፍሬ ልማት በሰርቶ ማሳያ ስራዎች የተለያዩ ተግባራት መከናወናቸውን በመስራት ደረጃ ኢቨን የውሃ ግንባታ ጭምር፣ መንገድ ጭምር የሚሰሩ ፕሮጀክቶች አሉን፣ አሁን አሁን ማለት ነው። ስለዚህ የአፈር ለምነት ማሻሻያ ላይ፣ የዘር አቅርቦት ላይ ሰፋፊ ስራዎች እየሰሩ ናቸው። ፕሮጀክትና ፕሮግራሞች በበጀት ዓመቱ በተፈጥሮ ሀብት ጥበቃና በተፋሰስ ልማት ስራ የተሻለ አፈጻጸም ያስመዘገበው የበየዳ ወረዳ መሆኑ ተገልጿል። በአካባቢው የሰብል ልማቱን ውጤታማነት ለማሻሻል አዲስ የግብርና አደረጃጀት በመፍጠርና ለአርሶ አደሩ ሙያዊ ክትትልና ድጋፍ በማድረግ በተሰሩ የአካባቢ ጥበቃና የተፋሰስ ልማት ስራዎች ውጤታማ መሆን ተችሏል ያሉት የበየዳ ወረዳ ግብርና ጽሕፈት ቤት ኃላፊ ገብረ ሕይወት በላይነህ ናቸው። ከበጀት ዓመቱ መጀመሪያ ጀምሮ የጠቃላይ የበቀበሌ ደረጃ ከቀጠና መሪ እስከ ስራ ቡድን ድረስ በአዲሱ አደረጃጀት አዲሱን አደረጃጀት አደራጅተን ወደ ተግባር የገባንበት ሁኔታ ነው ያለው። ከበጀት አመቱ የመጀመሪያ አካባቢ ሆኖ ስንከውነው የቆየ ነው። መስኖ አትክልትና ፍራፍሬ ተግባራችን ነው። ሌላኛው ተፈጥሮ ሀብት ስራችን ነው። የተፈጥሮ ሀብት ስራ ከቅድመ ዝግጅት እስከ ተግባር ምዕራፍ ከፍ ያለ ስራ የተሰራበት ሁኔታ ነው ያለው። በዘላቂ ኑሮ ማሻሻያ እና የምግብ ዋስትና ስራ ከ13 ሺ በላይ ተጠቃሚዎችን በማሰልጠን የማብቃት ስራ መሰራቱን ከመምሪያው የተገኘው መረጃ ያመለክታል። በጎንደር ከተማ አስተዳደር ከአራት ሚሊዮን በላይ የተለያዩ ዝርያ ያላቸው ችግኞች እየተዘጋጁ መሆኑን የከተማ አስተዳደሩ ግብርና መምሪያ ገለጸ። ከተማ አስተዳደሩ በመጪው የክረምት ወራት ለሚተከሉ ችግኞች የቦታ ልየታ ማከናወኑንም ገልጿል። አዲስ አለማየሁ አዘጋጅቶታል። አገኘው አቦ እንደሚከተሉ ያቀርበዋል። የጎንደር ከተማ አስተዳደር ግብርና መምሪያ በቀጣይ የክረምት ወራት የአረንጓዴ አሻራ መርሃ ግብር የሚሆኑ የተለያዩ ችግኞችን እያዘጋጀ ነው። በመምሪያው የአትክልትና ፍራፍሬ ቡድን መሪ የሆኑት አቶ ድረስ አንዳርጌ እንደነገሩን በከተማ አስተዳደሩ ባሉ ሰባት ችግኝ ጣቢያዎች ከአራት ነጥብ ሁለት ሚሊየን በላይ ችግኞች ከወዲሁ እየፈሉ ይገኛሉ። እንደ ፍራፍሬ በጥቅል አንድ መቶ ሰማንያ ስድስት ሺህ በተጨባጭ ለተከላ ዝግጁ ሆኖ አሁን ለቀጣይ ዝግጅት አድርገናል። ደንን በተመለከተ በከተማችን ከአራት ሚሊየን ችግኞች ያላነሱ ለማልማት ዝግጅት አድርገን አሁን ከአራት ነጥብ አንድ ሚሊየን ያላነሰ የደን ችግኞችን አፍልተን ለተከላ ዝግጁ ሆኗል አቶ እንዳለው አስፋውና ወይዘሮ ሰርካለማለደ ማለደ በከተማ አስተዳደሩ የአንገረብ ችግኝ ጣቢያ ሰራተኞች ናቸው ሰራተኞቹ በተሰማሩበት ሙያ ገቢ እያገኙ መሆኑን አስታውቀው ችግኞች ጤንነታቸው ተጠብቆ እንዲያድጉ በቂ ክትትል እያደረጉ መሆኑን ነግረውናል ችግኞች ጤነኛ እንዲሆኑ በሰዓት ኮተኮት መኮትኮት በሰዓት ደግሞ ውሃውን እንዲጠጡ የሚያስፈልጋቸው ነገር ሊጨመር ኮምብስ ምንም ነገር ደግሞ ይጨመራል እኛም በሰዓቱ መንከባከብ አረሞ ደግሞ እንዳይወጣቸው አረሞን በሰዓት እያረምን መንከባከብ ነው። ኮምፖስቱን እኛ ለምናዘጋጀው አፈር አሸዋም እኛን አውጥተን ቀላቅለን ሬሾ አድርገን በ12 ሴንቲሜትር ፕላስቲክ ላይ ሬሾ ሰፍረን የምንጠቀጥቀው ማለት ነው። እች ለምሳሌ 12 ሴንቲሜትር ናት። በዚች ላይ ቅይጥ አፈር ኮምፖስትን፣ አፈርን፣ አሸዋን አደባልቀን የምንጠቀጥቀው ጠቅጥቀን ለዘር ተዘጋጅተን ዘርዝርተን ለይተ ለተከላ ድርሰን ችግኞች ልክ እንደ ሕፃን ልጅ በቂ እንክብካቤ ይፈልጋሉ ያሉን የአንገረብ ችግኝ ጣቢያ አስተባባሪ አቶ ቸኮለንየው በበኩላቸው ለእድገታቸው ተገቢውን እንክብካቤ እንደሚያደርጉ አንስተዋል። ሌት ተቀን ብለን እየሰራን ያለን። ምክንያቱም የችግኝ ጣቢያ ስራ ህጻን ማለት ነው፣ እንክብካቤ ይፈልጋል። ተንከባክበን አሁን ለዚሁ ደረጃ ላይ እያደረስን ነው። ያለ እየተዘጋጁ ላሉ ችግኞች የተከላ ቦታ ተለይቷል፣ ያሉን አቶ ድረስ በሚተከሉባቸው የከተማው የገጠር ቀበሌዎች ለሚገኙ አርሶ አደሮች የግንዛቤ ፈጠራ ተሰርቷል ብለዋል። ይህ የሚተከልበት አጠቃላይ ተፋሰሶች ተለይተው ህብረተሰቡ ተዋይቶ አጠቃላይ ዝግጅት አድርጎባቸው ማን ምን እንደሚተክል፣ መቼ እንደሚተክል፣ ምን ያህል እንደሚተክል ተገቢ የሆነ እንቅስቃሴ እየተደረገ ይገኛል። ከዛ ባሻገር ደግሞ በሚመለከታቸው አገር አካላት በአለሞችና በተለያዩ አካላት ተገቢ የሆነ የግንዛቤ ፈጠራና የጋራ መግባባት ተሰርቶ ወደ ስራ እንዲገባ የጋራ መግባባት ተደርጎ ንቅናቄ ተካሂዷል። በጎንደር ከተማ አስተዳደር የገጠር ቀበሌዎች የአትክልትና ፍራፍሬ ዘርፉን በማዘመን አርሶ አደሮችን ተጠቃሚ ለማድረግ እየተሰራ መሆኑንም በምልከታችን አረጋግጠናል። ቅዳሜና ወደ የሚሰጠው የማጠናከሪያ ትምህርት በፈተና ውጤታማ ለመሆን እንደሚያግዛቸው በጎንደር ከተማ የፋሲለ ደስ ቁጥር ሁለት ሁለተኛ ደረጃ ትምህርት ቤት ተማሪዎች ተናገሩ። ክልላዊና ሀገር አቀፍ ፈተና ለሚወስዱ ተማሪዎች በመምህራን ልዩ ድጋፍ እየተደረገላቸው መሆኑን የጎንደር ከተማ አስተዳደር ትምህርት መምሪያ አስታውቋል። ያየፈንቴ በዚህ ጉዳይ ተጨማሪ ያለው። ተማሪዎቹ ውጤታማ ለመሆን ከሚያደርጉት ጥረት ባሻገር በትምህርት ቤቶች የሚሰጡ የማጠናከሪያ ትምህርቶች ጉልህ ድርሻ አላቸውም። ተማሪ ጳውሎስ ወንደሰንና ተማሪ ረመት አህመድ በጎንደር ከተማ የፋሲለደስ ቁጥር ሁለት ሁለተኛ ደረጃ ትምህርት ቤት የአስራ ሁለተኛ ክፍል ተማሪ ናቸው። ተማሪዎቹ በትምህርት ቤት ውስጥ የሚሰጣቸው የቅዳሜና እሁድ የማጠናከሪያ ትምህርት በትምህርታቸው ውጤታማ እንዲሆኑ እገዛ እያደረገላቸው መሆኑን ነግረውናል። ቅዳሜና እሁድ እንግዲህ እንደሚታየው እስከ ስድስት ሰዓት ድረስ ጠዋት መጠን እስከ ስድስት ሰዓት ድረስ የሚሰጠን ይሆናል። ይህ ከዘጠኝ ጀምሮ እስከ አስራ ሁለት ያሉት ትምህርቶች ባሉት መምህራኖች ለእኛ እገዛ እያደረገ ይገኛል። የቅዳሜና ወደ ትምህርት አሰጣጥ ያው በጣም አሪፍ ነው። ውጤታማ እንድንሆን በጣም ረድቶናል። እስካሁን በወሰድናቸው ሞዴል ፈተናዎች በቃ እላፊ ውጤት እንድናመጣ እንድናስመዘገብ ረድቶናል። አሪፍ ነው ለተማሪዎች። በዚህ ሁኔታ መቀጠል አለበት ብዬ አምናለሁ። ሪፈር እያደረጉ ሌላ መጽሐፍ ላይ ሁሉ እያመጡ ነው የሚያስተምሩን። ያለ የሌላቸውን እየሰበሰቡ ውጤት ለማምጣት ነው ይህ ሁላ ነገር የሚሆነው። አሪፍ ነው በጣም ከዘጠነኛ እስከ አስራ ሁለተኛ የክፍል ደረጃ ላሉ ተማሪዎች በተመረጡ ርዕሰ ጉዳዮች ላይ ድጋፍ እንደሚያደርጉ የትምህርት ቤቱ መምህራን አንስቷል። የሽመ ቤት መለሰ ባላለሁ ኬሚስትሪ መምህር ዘጠነኛ ክፍል ጀምሬ እያንዳንዱን ርዕሶች የሚያስፈልጉትን ርዕሶች አቀርባለሁ። ስለዛ ማብራሪያ እሰጣለሁ። አስፈላጊ የሆኑ ይወጣሉ ተብሎ የሚታሰቡ ጥያቄዎችን ሴሌክት አድርጌ አውጥቼ እያንዳንዱ ጥያቄ ዘጠነኛ ክፍል ላይ አስር አስራ አንድን ጨርሼ አሁን አስራ ሁለተኛ ክፍል ላይ ገብቻ የመምህር ግዛት ደስታ ይባላል የፋሲለደስ ቁጥር ሁለት የሂሳብ መምህር ነኝ። የኦልዱን ካሪክለም የዘጠኝና አስርን አሁን ደግሞ ሰከንድ ሴሚስተር ላይ ደግሞ የአዲሱን ካሪክለም የ11ና የ12 ተማሪዎች እንዲዘጋጁ ወርክሽቶች አሉ፣ የኢሴልስ ጥያቄዎች አሉ። በተለያየ ምክንያት ደግሞ ያልተማራቸው ወይም ደግሞ ወደ መጨረሻው ቻፕተር ላይ የተዘለሉ ወይም ደግሞ ያልደረሱባቸው ቻፕተሮችንን ሞር ፎከስ እያደረግ ነው። ጥያቄዎች መስራት እንዳለባቸው ዲስከስ እንዲያደርጉ እያደረግናቸው እንገኛለን። ከጥቅምት ወር ጀምሮ በትምህርት ቤቱ የቅዳሜና እሁድ የማጠናከሪያ ትምህርት እየተሰጠ መሆኑን የገለጹት ደግሞ የፋሲለደስ ቁጥር ሁለት ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ሰለሞን ብርሃኑ ናቸው። የማካካሻ ትምህርት ወይም የማጠናከሪያ ትምህርት የጀመርነው ጥቅምት 25 ጀምሮ ነው። በሳምንት አምስት ቀን ሰኞ፣ ማክሰኞ፣ ሮብ እንዲሁም ቅዳሜና እሁድ ቅዳሜና እሁድ እስከ ስድስት ሰዓት ከሰኞ ማክሰኞ ሮቭ ከስድስት ተኩል እስከ ስምንት ተኩል እንዲማሩ ያደረግንበት ሁኔታ አለ። ስለዚህ ተማሪዎቻችን ቀርበን ከስር ከስር የሚጎላቸውን ነገር እየተከታተል እየሰራን ነው ያለነው። ከእግዚአብሔር ጋር ውጤታማ ይሆናሉ ብለን ነው የምንወስደው። በከተማ አስተዳደሩ ክልል አቀፍና አገር አቀፍ ፈተና የሚወስዱ ተማሪዎች ከውድ እስከ ውድ የማጠናከሪያ ትምህርት እንዲያገኙ እየተሰራ መሆኑን የጎንደር ከተማ አስተዳደር ትምህርት መምሪያ ላፊ ስንታየው ነጋሽ አንስተዋል። ሁሉም መቶ ፐርሰንት ትምህርት ቤቶቻችን ሁለተኛ ደረጃ ትምህርት ቤቶች የማጠናከሪያ ትምህርቱን እየሰጡ ነው። የጥያቄና መልስ ፕሮግራሞች አሉ። ወርክሽቶች ለተማሪዎች እየተሰጡ እነዛን ወርክሽቶች ደግሞ በቱቶሪያል የማጠናከር የሚሰጥበት ሁኔታ አለ። ቅዳሜና እሁድ የሚሰጡ የማጠናከሪያ ትምህርቶችን ለመደገፍ ማህበረሰቡ እያደረገ ያለው ጥረት የሚመሰገን መሆኑን መምሪያ ኃላፊው ገልጸዋል። ክልል አቀፍና ሀገር አቀፍ ተፈታኝ ተማሪዎች የተሻለ ውጤት እንዲያመጡ በትኩረት እየተሰራ መሆኑን የጎንደር ከተማ አስተዳደር ትምህርት መምሪያ አስታወቀ። መምሪያው ባለፉት ዘጠኝ ወራት የስራ አፈጻጸሙን ከባለድርሻ አካላት ጋር በጎንደር ከተማ መክሯል። ደስታ ካሳ በዚህ ጉዳይ ተጨማሪ አለው። የጎንደር ከተማ አስተዳደር ትምህርት መምሪያ የዘጠኝ ወራት የእቅድ አፈጻጸም ከትምህርት ባለድርሻ አካላት ጋር ገምግሟል። በግምገማው በባለፉት ዘጠኝ ወራት የተሻለ የመማር ማስተማር ሂደት ለመፍጠር የተደረገው ጥረት አበረታች መሆኑ የተነሳ ቢሆንም በክልል የተከስተው የሰላም እጦት እንቅፋ መፍጠሩ ተነስቷል። የተሻለ የመማር ማስተማር ሂደት እንዲኖር ከተደረገው ጥረት ባሻገር ባለፉት ወራት ለትምህርት ጥራት የተሰጠው ትኩረት ከፍተኛ መሆኑንም አስተያየታቸውን የሰጡን የትምህርት ቤቶች ርዕሳነ መምህራኖችና ሱፐርቫይዘሮች ነግረውናል። የይዘት ሽፋንም በሚመለከት ኮንቴንት ከበሬጅም ጨርሰናል። የተለያዩ ጥያቄዎችን እየሰራ ነው። ልጆች ጋር ተደጋጋሚ ውይይቶችን እያደረግን ቢያንስ ስለዝግጅት የሚያስፈልጋቸውን ከኛ የሚጠበቀውን ድጋፍና ከወላጅ የሚጠበቀውን ድጋፍ በጋራ መግባባት ላይ ተመስርቶ ስራዎችን በአግባቡ እያከናወን እንገኛለን። አራት ሞዴል ፈተናዎችን ፈተነናቸዋል። ይህን አራት ሞዴል የፈተነናቸውን ደግሞ 50 ፐርሰንት እና በላይ 75 ፐርሰንት እና በላይ 85 ፐርሰንት እና በላይ ያመጡትን ውጤት ተንትነን አፈጻጸሙን ገምግመናል ማለት ነው። ከኛ ወደ አምስት መቶ አካባቢ ተማሪ ተፈታኛል። ስምንተኛ ስለዚህ እነዛ ተማሪዎች ከ50 በላይ ሁሉም አምስት መቶ ነው በላይ የሚባለው 15 ፐርሰንቱ ነው። የትምህርት ጥራትን ለማስጠበቅ የግባት አቅርቦት ወሳኝ ጉዳይ ቢሆንም የመንግስት ትምህርት ቤቶች የማይታየው የመጽሐፍት አቅርቦት እጥረት በግል ትምህርት ቤቶች ላይ እንደሚታይም አስተያየት ሰጪዎቹ ነግረውናል። ከአቅርቦት አንጻር ምናልባት መጽሐፍት ነው እንደ ግል ትምህርት ቤት ደግሞ መጽሐፍትን ገዝተን ነው የምንጠቀመውና ኦልሞስት አንድ ለሶስት ማለት ነው ለተማሪዎቹ። ይህ በቀጣይ መንግስት ቢያስተካክለው ብዬ የምወስደው ነው። ግል ትምህርት ቤቶች አሁን የሚያስቸግረን አንድ ለአንድ መጽሐፍ አልደረሰም። አሁን በየሳብጀክቶች የስምንትና የስድስት ብቻ ሳይሆን እያንዳንዱ ክፍል ደረጃ የመጽሐፍት አቅርቦት አንድ ለአንድ የለም። አንድ ለአንድ የደረሰው ሳብጀክት ይኖራል፣ ግን ስናየው አንድ ለሁለት ነው የመጽሐፍት። በጎንደር ከተማ አስተዳደር በሚገኙ የመንግስት ትምህርት ቤቶች የመጽሐፍት አቅርቦት እጥረት እንደሌለ የገለጹት ትምህርት መምሪያ ኃላፊው በግል ትምህርት ቤቶች ላይ ያለውን የመጽሐፍት አቅርቦት እጥረት ችግር ለመፍታት የተደረገው ጥረት አለመሳካቱን ገልጸዋል። ሁሉም የመንግስት ትምህርት ቤቶች መጽሐፍትን አንድ ለአንድ ጥቂቶች፣ አንድ ለሁለት የደረሰበት ሁኔታ ነው ያለን። ሁለተኛ ደረጃ ላይ አንድ ለአንድ ነው የተዳረሰው በመንግስት ትምህርት ቤቶች የግል ትምህርት ቤቶች የሚፈለግባቸውን ክፍያ በመፈጸም ከባህር ዳር መጽሐፍት እንዲያነሱ ነበር። ይሄ እንግዲህ ትምህርት ቤቶች ባላቸው ውስንነት ይህንን ማድረግ አልተቻለም። መጽሐፍ እንደ መንግስት ትምህርት ቤት ለግል ትምህርት ቤቱም መጽሐፍ መቅረብ አለባቸው የሚል ነገር ነው ያለን። ይሄ እንደ ጥረት ነው የምንወስደው። በበጀት አመቱ የትምህርት ጥራትን ለማስጠበቅ የሚደረገው ጥረት በቀሪ ወራቶች ተጠናክሮ እንደሚቀጥልም አቶ ስንታየው ተናግረዋል። ተማሪዎችን ከማብቃት አኳያ አንደኛ ስርዓተ ትምህርቱን የመጨረስ ፖርሽኑን ከቨር የማድረግ አንዱ እና ወሳኙ ስራ ቅዳሜና ሁድም ቤተመጻሕፍት ክፍት ሆነው አገልግሎት እየሰጡን ያሉትን የቱቶሪያል ፕሮግራሙ እንዲቀጥል፣ የማጠናከሪያ ትምህርቱ እንዲቀጥል በአጠቃላይ በየትምህርት ቤቱ ተለይተው ተግባራዊ የሆኑ የነበሩ ስልቶች እስከ መጨረሻው እንዲቀጥሉ ያው ጥብቅ ማሳሰቢያም ወይም የጋራ የሚደረግ ጉዳይ ይሆናል። የሰላም እጦቱ በፈጠረው ችግር ምክንያትም በከተማ ከሚገኙ 69 ትምህርት ቤቶች አምስቱ የመማር ማስተማር ሂደት ላይ አለመሆናቸውንም የከተማ አስተዳደሩ ትምህርት መምሪያ ኃላፊ አቶ ስንታየው ነጋሽ ገልጸዋል። የጸጥታ ሁኔታውን ወደነበረበት በመመለስ የመማር ማስተማር ሂደቱ የተቋረጠባቸው ትምህርት ቤቶች በቀጣይ የትምህርት ዘመን መደበኛ የመማር ማስተማር እንዲጀምሩ ማህበረሰቡ እገዛ ማድረግ እንዳለበትም መልእክት ተላልፏል። የተወደዳችሁ ተመልካቾቻችን ስትከታተሉ የቆያችሁት ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎች ነበረ። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ። ሰላም